ይሰማል? ቀልጠፍ ቀልጠፍ ብለሽ አታውሪም እንዴ? እንደ ተረተረት እሺ፣ እንደነልሽ ይከብላችሁ። ይሰማል? ማሚ ኔትወርክ። እሺ፣ እሺ። ሶስት ወር ነበር ከጠፋው። ከዛም በኋላ አስጠፍቶኝ 2005 ተስማምተን ነበር ያስጠፋኝ። እና እንትን ሶስት ወር ነው ከጠፋው። ከዛ በሁለት ሺህ አምስት መቶ ብር አስጠፍቶ ቤቱ ወሰደኝ። ከዛም በኋላ ደግሞ ስራ የለም ብሎ ወር ድረስ ቁጭ ያልኩ እዛ ሴቶችም ነበሩ። ከዛም በኋላ የሆነ ስራ አገባኝ። ሴትዮዋ እብድ ነበረች። ከዛ ሳምንት ሰርቼ ተመልሼ መጣሁ። ከዛ ዕቃይን ሻንጣይን እንዳለ ከቤቱ አስወጣኝ ማለት ነው። እስኪ በካሜራው አይነች ደሞ ማቃት ልጅ ነበር እንትን ኒቃብ ስነን ችግር የለውም። ልልወስ ኒቃቤን ምንም ችግር የለም አይን ካይን በላይ የሚታይ ነገር የለም። እሺ ኒቃ ወንድሜ ኤምኬ እስኪ ካሜራ ክፈት። ሁሉ ወገን ልጅቷን ቃፍ እስክትለብስ፣ እኔ አዎ፣ አጣዳፊ ነው። አዎ፣ ልበስ ሱሪ። እኛ ከወገብ በታች አይደለም ከወገብ በላይ። አይ፣ ሱሪ ያስፈልገዋል። ልበስ ሱሪ ጋይስ አለን ልንነቃቃ እንደዚህ ከሆነ ማውደል አዲስ ሙዚቃ ነው። አለ ፋይፍ ሁለቱን ፋይፍ ፋይፍ ካሜራ ይዟል። አስበው። እሺ ሳለው ስንት ሆነ? አስር ኦኬ። ሱሪ ለብሳል፣ አልለበስክም ስ እስኪ ኪስህ ውስጥ ከታታች። እሺ ኪስህ ውስጥ ከተትክ፣ አንደኛውንም በሀሳብ ክተተው። እሺ ስንት ጣት አለ? ባዶ ነው ውስጥ ሲሆን አስር ነው።

ወዴትም ለቁጠረ ወደ እዛ ከአካሌ ላይ እኮ አይጎድልም። ከአካሌ ላይ እንዴት ይጎድላል? ማን ጋር ነው ያለው? እቃው እና ሰባት

ከዛ ሳምንት ሰርቼ ሴት አብድ ነበረች። ከሳምንት ሰርቼ ናው ስለኝ ብዬ ሄድኩኝ ቤት ኬክ። በኋላ ደግሞ በጣም ሲያመኝ ሐኪም ቤት ሄድኩኝ። ሐኪም ቤት ደግሞ ሲሄድ ሁለቱም ኩላሊትሽ ተጠራለች፣ ለሰርጀሪ ደግሞ በጣም ደርሷል ስድስት ነጥብ ምናምን ነው አሉ። የቀኙ ደግሞ በጣም ደርሷል አሉኝ። ከዚያ ያለውን ነገር ስነግረው፣ አይ ብሬን ሳካፊ ሄዳችን ምናምን አለኝ

እኔ ግን አሁን ስራ መስራት ምንም ማለት አልቻልኩም ደም ነው ሚሸነው ሚሸነው ደም ነው እና በጣም እያዞረኝ ነው እና እንደ ምንም ሀገር ብታገቡ ላይ እንደምንም ብላችሁ ለእናቴ እንትን ብትሉኝ ደስ ሳውዲ ነሽ አዎ ሳውዲ ነው ግን ኒቃቢስት አይደለሽም ለምንድነው አንቺ ሌላ ችግር የለብሽ ለምንድነው ኒቃቢ ልበሹ

ያው ብሩን በስራት ትልክልኝ ነበር። ከዛ አስጠፋኝ ልጁ ጎል ትሸምስ መቶ ብር ማለት ሰርት ውስጥ ትከፍኛለች በሚለው ከዛ መጣውኝ እንደመጣ አንድ ወርጅ ያዘቁጭ ብዬ ከዛ ስራ ገባውኝ። ስራ ገብቼ ደግሞ ይህም ደግሞ ኩላሊት እንደሆነ አላወቅኩም እኔ በጣም ያመኝ ነበር። ከሴት ጋር ደግሞ ውድናት መጥቶ ወሰደኝ። ከወሰደኝ በኋላ ደግሞ ሐኪም ቤት ወሰደኝ ልጁ ማለት ሲወስደኝ ደግሞ ሁለቱም ኩላሊት የጠጠራለው የቀኙ ኩላሊት ደግሞ ለሰርጀሪ ደርሷል። የግራው ስድስት ነጥብ አምስት ምናምን አሉኝ። ቀኙ ደግሞ ደርሷን ለዝ ምንትን መደረግ አለብሽ አሉኝ። ከዛም በኋላ ደግሞ ይሄን ያለውን ነገር ስነግረው ሀገር ገብቼ ደውላ ሄጅ ይሰጥሃለሁ ሰርጀሪ የሰርጀሪን ብሆን ተደረጊ ይሰጥሃለሁ። ስለ አይ ሳሰጭኝ አትሄጂም፣ ሳሰጭኝ አትሄጂም ምናምን አለኝ። ከዛ በቃ ሻንጣ የማቅቱ ማም ሲጥልብኝ፣ አሁን ቺ በማውራበት ስልክ ልጅ ማለት እሷን ያጠራሁት ነገርኩትና ነገርኳትና መጣች። ከዛ ካመጣሽ በኋላ ደግሞ በደም ነው ምሽራ የሚያሸናኝ ደም ነው። ጭንቅላቴ ደግሞ በቃ በጣም ያዙረኛል። እኔ እንደምንም ሀገር ብገባ ደስ ይለኝ፣ ምክንያት ጥሩ ስሜት እየተሰማኝ አይደለም። እዚህ ሰው ሀገር ላይ እንዳልሙት ነው የፈራሁት። ኦኬ አሁን አንቺ ሀገር ለመግባት የልጁን ብርኛ እንድንከፍል

የቤት ሰቦችን ያቃላ እንት ደውዬ በሽማግሌ ምናምን ነው እንትም ብላቸው ምናምን እያለሽ ቢያንስ የሚጠበቀኝ አብረን እኮ አኪም ቤት ነው ሄጄ። ያለውን ነገር ምንም ነገር ተሽጦ አኪም ቤት ሄጄ ዱባይ ሄጄ ያለው ነገር ሰጣሃለሁ እኔ ናታምኝ ምናምን ብዬ አይቻልም። ዛሬ ስንት ቴሌፎን ዳርጋ። ወላይ በጣም እያፈራረኝ ማለት ነው። እኔ ደግሞ እንኳን ስራ ምስራት፣ ወላይ ቁጭ ብዬ መነሳት እያቃጠኝ ነው። ወላይ በጣም አሞኛል ኦ ትግስቱ ስጠኝ እና ግዴታ እሱ ብሩን ካልሰጠሽ ወደ ሀገር መሄድ አትችም። ያኔ አዎ፣ ምክንያቱም ያቀኛል። እንደ ለምሳሌ አላህን ፈርቺ ሄጅ እንኳን ሰጠው ያለው ግን ያቀኛል። ቤተሰቡ ላይ ተጽዕኖ ማድረስ ይችላል እሱ ማለት ነው፣ የፈለገውን ማድረግ ይችላል። ኑሮማን ስለሚያቀኝ ማለት ነው ግን ብለምነው፣ እንኳን በሰው ማራ ስለሚኖርለት ይስታገሰኝ ህመሜን አይተሃል ያለውን ነገር ተረታ። በቃ ሰፈር ያስገልብጡልሽና ትሄጃለሽ፣ ብሩን ምሩን ቤተሰቦችሽ ወደዚህ ያስገልብጡልኝና ትሄጃለሽ ያለ በለዚያ፣ አትሄጂም ነው። ቤተሰቦችሽ ደግሞ በጣም ምስኪናት ምንም ይሸጡ፣ እኔ የኔ ልጅ ነው የሚጠብቁት ወላይ ይስነርሽ ያሮላ ሳውዲላ ጋይ ሳውዲላ ሳውዲላ ወይ ዘንድሮ እና ስለዚህ አሁን ስለዚ ሁ ሱ 2500 ካልከፈልን ነው። ፈጣሪ ትግስቱ ስ ሳውዲና ጋይዝ ሳውዲናት ካስጠፋች ስንት ጊዜ ሆነ? ሶስት ወር። እና አሁን እኛ እሱን የምናገረው ምን ብል ግራ ገብቶ አሁን ቁጭ አልኩት። ራሱ ሶስት ወር ነው፣ የሶስት ወሩን ሂሳብ ማድረግ ሲገባው የስድስት ወሩ አንድ ሺ ብር ነው ያለኝ የሶስት ወሩ ልጅ ሂሳብ አርግልኝ ስለው አይ የስድስት ወሩ አንድ ላይ ነው ሂሳብ የሚደረገው። አንድ ቀንም ቁጫሽ ለቀንም ቁጫሽ በስድስት ወሩ ነው የሚቆጠረው። አንድ ሺህ ብር ቁጭ ነው የምታደረግነው እስካሁን የበላሽበት

ፓክስ ያልገባኝ ነገር ለሱ መከፈለው ለምንድን ነው ግድ ይሰማል? ምን ግን ሐኪም ቤት ወሰደበት እሱ ጋር ሶስት ወር የበላሽበት አለኝ አላስወጣም ብሎች ነው። እሱ በሌለበት ሻንጣ አውጥቶ ጣለው ማለት ነው። የሱ የሚከፈለው እኔ ምንም አልገባኝም። ኢትዮጵያ ቤተሰቦችን ይይዛል በምን አወቀ? አሁን ጠለብ እያለሽ አንቺን ማያውቁ ተያያዥ የሌለሽን አያስጠፉ። አንድ ጊዜ ላውራ አባይቢ ከይቅርታው እሷ የመጣችው በህገወጥ መንገድ በየመን ማለት ነው እንደሚመስለኝ ከሰውየው ጋር ሰርቼ እከፍልሃለሁ ብላ በዛ መንገድ መታ እንዳይሆን ጠይቋት። አይደለም እኔ በፓስፖርት ነው የመጣሁት በኢቃማ ኑርማ በፓስፖርት ነው የመጣሁት። በባህር አይደለም ኮንትራት ላይ የመጣሽው አ ቢሮ ሸታለታል ምን ጣፍቻለሁ። ሰው ሲያስጠፋሽ ከሱ ጋር ውል ተዋውላለሽ ይሄ ካስጠፋኸኝ ይሄ ገንዘብ ልከፍልን እኮ ታዳልሾ ሹም ዞር አለ። በህጋዊ መጣሽ፣ ከዛ ህግ ወጥ ለመሆን ተስማማሽ ማለት ነው ከሱ ጋር ያንን ብር ስላልከፈልኩ አገራት ይማለ አገር ከገባሽ ደግሞ ቤተሰቦችሽን አባርቅልሻለሁ አለሽ። በዚህ ሳምንት ካላስተካከልሽኝ ሳልገባ ራሱ በጣም እያስፈራራኝ፣ ሪከርድ ብቻ ነው የሚያደርገው። ይደውላል፣ መስመሩን ዝም ብሎ ይደውላል። እሺ ግን ስልኬን ይሄንን እየተጠቀምኩበት አሁን ነው ልግባ በቃ ሙኒት ጋር እገባለሁ እና ታዲያ እኛውን ይህንን ብር እንከፍል ነው አይደለም? እ እኔ ግራ ስለገባኝ ነው ያናገርኳቸው። ፈልል ሀገር መግባት እነዚህ እንደ ቢራ አይነቶቹ መጠጦች ምንድን ናቸው? እነሱን በደንብ እየጠጣች ጠጠሩ ይጣልሽና ስ ለሱን ብሩ እና ታዲያ አሁን እኛ ክፈሉ ነው እንጂ ጋይስ፣ አንቺ ጠፍተሽ የአንቺ መከራ ችለን እንደገና ደግሞ አሁን ለሱ ገና ለገና እንትን ትላለህ ብለን ለሱ ደግሞ 2500 ሪያል ያለን ከፍል ነው። እንደዛ ነው የምታስቢ? አረ ለኔ ክፈሉልኝ አልኩም። ለኔ ድራስ ለባኝ እኔ የምፈልገው ሄድ እና እናናግረው። ወላ ማንነቱን ተናገሪና እናናግረው። አዎ እንደሱ ይሻላል። ጀማል ይባላል፣ ጀማል ሁሴን እዚህ የማያውቀው የለም። ሹፌር ይሰራል ማለትም መኪና አለው። ከዛ የጃዛ ቤት አለው። የሳውዲ ሰዎች ያቁታል። ጀማል ይባላል። ሹሁ ራስ ከላቁ ዲላ እሱ መታመምሽን ያውቃል። አው ጠጠር እንዳለብኝ የሚያውቃል። ምን አመታ መምሽን ካወቀ እንደውም እሱን መርዳት የነበረበት አይደል? እናት ከታደረ በዚህ ሰዓት እንዴት ወራም ጥልሻል። እየታመምሽ እያየ ስራ እንደማትሰሪ ያወቅ ምን ትጠይቅሻል? አረ ሁሉ ነገር ያውቃል። ወላሂ ሁሉ ነገር ያውቃል። ዳገባ ሪካርዶ ምንድን ነው የሚለው? የላግ ሚልክልሽ ሪካርድ እኔ ካንቺ ጋር ምንም ነገር የለኝም፣ እኔ ካንቺ ጋር ምንም ነገር የለኝም። እኔ አሁን እንት ሀላፊትና ወስዳ አስተካክል ልጃለች። ከሷ ደግሞ የማዘር ዘመድ ናት ማለት ነው። ከዚህ ነው ከሷ ነው እንትኔ አለያ፣ በለዚያም ደግሞ ለሷ ሪካርድ የሚያደርግላት አንድ ትልቅ ሽማግሌ ያለ እሱ ጋር ነገሩና፣ ድርሽው ብሩ ወደዚህ ሲገለበጥ ነው የምትሄደው ብሎ እያስጨነቃት ነው። ወደ እኔም ወደ እሷም ማለት ነው እኔ ከእናንተ ጋር ንግግር የለኝም እያለ ማለት፣ እሷም እየለመነችው ነው። እሷ እንደዚሁን እያየካት አሁን፣ እንኳን አምስት ሳንቲ በእጁ አይለም ሰው ቤት በሰው ተሸክማ በሰው ሸክሙና ነው ያለችው። ሁኔታውን እያወቅ ምናምን እያለችው በቃ ሰፈር እኛ አሁንም አላመማትም አላልኩ ማሟታል፣ ግን ሰፈር ያስገልብጡልኝ። አገር ከገባች ብር ይበላል ይላል። ሳንቲ ቃዚዝ ትተባበረንና ቁጥሩ ላይ እንዲደውልለት ሳሪ ሁ ሽምግልና ተልከን ነው ጋይስ። አስጠፍቷት ህይወቷን አበላሽቶ እንደገና ለሱ ብር አዋጡ ነው እንግዲህ እስቲ እስቲ እንሸምግል፣ ያመጣብንን ጣጣ መሸከም። እሺ ጋይስ፣ ሙኒትን ፎሎ አርጉ፣ ኤምኬን ፎሎ አርጉ፣ ቲጂ ሁማሌን ፎሎ አርጉ። እሺ ሌላ ችግር ላይ ያላችሁ አላችሁ ችግር ላይ ነኝ የምትላላችሁ እንደው ከብር ጣጣ ወጣ ብላችሁ ሌላ አላችሁ ከብር ነገር ጥስቲ ወይ ዘንድሮ ከመሽ ነው አሙ

እነዚህ ብልጅስቶሎጅ አድርጉላት ዘጠኝ ፕላስ ዘጠኝ ስድስት ስድስት ነው የሚጀምረው ሰው ሌላ ስልክ የለውም። እሱ በምንድን ነው የሚደውልልሽ? በዚህ ጋይስ ቲክቶክ የሌለው ሰው የለም። በነገራችን ላይ እኔ ቲክቶክ ተጠቃሚ አይደለሁም የሚሉት ቲክቶክ ይጠቀማሉ፣ ግን እንደኛ አይፖስቱም እንደኛ ኢቭሪቲንግ እንትን አይሉም እንጂ ቲክቶክ እኮ ተጠቃሚ ናቸው። እሺ ጋይስ አሁን ቲክቶክ ላይ አልጠቀምም የሚሉ ሰዎች አላቸው ቲክቶክ ግን እንደኛ እንትን አይደሉም። እንደዛ መሰለኝ። አሁን አብዛኛው ሰው እንደኛ ካልፖሰተ ምናምን ቲክቶክ አልጠቀም የሚላቸዋል ኦልሬዲ ቲክቶክ አላቸው። እሺ ራሱ ነው እየተናገረ የለኝም አለ። ብቻ ማድረግ ነው ስልኩን እዚህ አላቀም ላው ዲ ይኖረዋል ዲ አንቺ ማከራሷ አትንቀሳቀስም ነው ነው አዎ በጣም